ሰው ተለማምጦ አይደለም የሚያኖረው። እኔን ነው እንደ እንዴት ይኖረሃል አንተ እንደ ሌሎች ጥያቄ እንኳን ሳልጠይቅ ውዷ የእኔ ቆንጆ ልበልሽ። መጀመሪያ ምንድን ነው የሚባለው? በቃ ጓደኛ አለሽ ወይ መጀመሪያ ይባላል። ሲጀመር ማለት ነው እሱ ላይ ጭልስ ተጨቃጨቅን እኮ በእናትህ ተጨቃጨቅን። እሺ የማይሆን የማይሆን ቃላት የምትናገረው ብዙዬ ምን እንደምልህም አላውቅም። እስኪ እናንተ አውሩ። እሷ እያለች ያለችው ነገር ሌላ ነው። አሁን ፍቅረኛ አለኝ ትላለች፣ ደግሞ እንደ አዲስ ፍቅረኛ ማለት ቡዜ ማለት ነው። እኔ እናንተ እስቲ አሁን በተረጋጋ መንፈስ እናውራ። ሰላም ነው፣ ግን አስጨንቀህን ነበር። በእርግጥ ያው ያው ደህና ነኝ፣ ለጊዜው ደህና ነኝ። ምን ደህና ነኝ ትላለህ? አይ እውነቱን፣ ሰላም አለ ያው፣ ብቻ ሰላም ነው፣ ግን ሰላም የለም። ለምን መሰለሽ? ያው ራስሽ ነሽ ሰላም የምትፈጥሪው። በቃ ሰላም የለም ካልሽ ሁሌም የለም አለ፣ ካልሽ ግን ሁሌ ሰላም ነው ማለት ነው። ማለት ምንድን ነው እንደዚህ፣ እስከዚህ ድረስ ሰላምን ሊያሳጣ የቻለው ነገር ምንድን ነው በምልህ? ትክክል እኮ ነው። አሁን እኔ ባለፈው በነገርኩ ጉዳይ ነው እንደዚህ ሰላምን ያጣው ወይስ ሌላ ነገር አለ? ለምን እኔም ታጨናንቀኛለህ። በዚህ ላይ ደግሞ ያንተ የሆነ ሰው መጥቶ እኔ ላይ ለምን እንደዚህ እንትን ይልብኛል ማለት ነው። ሳሚያውን የተናገረኝ ንግግር በጣም እኔ በጣም ነው ያስከፋኝ በእውነት ማለት ነው። ቆይ አንተ ምንድነው የተከፋበት ነገር ሳያረጋግጥ ራሱን ማለት ነው ሳያረጋግጥ አንተ በምን እንደተከፋ ምናምን ሳያረጋግጥ እኔ ላይ ነው የጮብኛለሁ። ምንድን ነው የምትሆኝ? እኔ ይኸውልህ በጣም ተጨናንቄ ያለው እዚህ ጋር ሳሚ እያስጨናነቀኝ፣ በዚህ ላይ መንገድ ላይ የሚያገኙ ሰዎች የተለያየ ቴክስቶች እየደረሱኝ ነው። ምንድን ነው ያላችሁ ግንኙነት? በቃ አለ አይደለ? ሰላሜን አጥቻለሁ በእውነት። እስቲ ሰናገርና እኔ ሰላም እፈልጋለሁ። ምንድን ነው ያንተ አሁን ያለህበት ሁኔታ ማለት? ለምንድን ነው እንደዚህ ድምጽ የጠፋው? እኛን ማናቀዎች? ብቻ የተፈጠረ ችግር አለ ወይስ ምንድን ነው? ያው ችግር አለ። ሀይ ምንም መሰለሽ ያው እንደ እህትነት ብትቀርቢኝ፣ መቼም ሰው መጀመሪያ በእህትነት ነው ነገሮችን ማስተካከል የሚችለው እና በቃ ከጀርባዬ ጥሩ ነገር እያደረግሽ እኔን እያበረታታሽ፣ ለእኔ በቃ እኔ ወዳልሆነ መንገድ እንዳልሄድ ጥሩ ነገር እንዳደርግ ነበረ ታታሽ በቃ ይች ሰው ደግሞ ለኔ ትሆናለች ከጎኔ መጥፋት እሷን ከጎኔ ማጣት የለብኝም ብዬ እንግዲህ፣ በባለፈው ምንም አላረኩም። ምናልባት እኔ አጠያቂ ደብሮች ሊሆን ይችላል ወይ ድንገተኛ ሊሆን ይችላል፣ እኔ አላቅም። በእርግጥ አበባውን እንግዲህ አልቀበልም አልሽ ማለት እኔ ከዛ ነው ትክክል አይደለውም። በቃ እኔ እንዴት ነው እኔ እሷን ለዛ እንድትሆነኝ ሁሉን ነገር እንትን ብዬ ምናምን ብዬ በቃ ትንሽ፣ ማለት ሰሞኑን ጥሩ አይደለሁም እኔ አሁን ጥሩ ላይ አይደለሁም። በነገራችን ዞሮ ዞሮ እንግዲህ ሳሚም ለኒ ብሎ ነው ለማንም አይደለም። ሳሚም ይህን ጉዳት ስለሚያቅ ነው። አንቺም ታውቂያለሽ ከሱ ባላነሰ። ስለዚህ ሳሚ ላንተ ብሎ ነው፣ እኔም ለኔ የሚል ሰው ላምጣ፣ እንደዛ ነው የምትፈልጉት ምላ አሁን አንድ ነገር ልንገርሽ። ቡዜ እዚህ አሁን ያለበት ሁኔታ ላይ ለማድረስ ብዙ ለፍተናል። ጭንቀት ውስጥ ነበረ። ከዛ ጭንቀት ውስጥ ለመውጣት ብዙ ሲሊንግ ጋር ብዙ ጊዜ ፈጅቶበታል። አንቺ ደግሞ ወደኋላ አለ እንድትኮትሽ አልፈልግም። አይ አይሆንም እምትይ ከሆነ ሙሉ ለሙሉ ከህይወት ወጪ ሲጀመር መጀመሪያ ስለምን አስፈለገ ነው። ያው ሁላ ነገር እንደዛ ፍቅረኛ የሚመስል አይነት ነገር ነበር። ስታረው ነበር እኔ ያየሁት፣ ነው ባይኔ ያየሁት ነገር እኮ ስለዚህ ራችን መርምሪ። ምንድን ነው እያደረኩት የነበሩት ብለሽ መርምሪ። አሁን ይህ ሰውዬ እንደዚህ እንዲሆን አልፈልግም። ሳሚ እያልክ ያለኸው ነገር ማለት ነው እሱ እያለህ እኮ ያለው አሁን እንደ እህት ነበር አቀራረባችን እያለህ እኮ ነው እሱ ያለውን ነገር። አንተ እንዴት ነው እንደዚህ እያልክ እንትን የምትለው ማለት እንደ አንተ የተረዳህበት ነገር እንዴት ነው እሱ ባለቤት እኮ እንደ እህቴ ሲናገረኝም እህቴ እያለ ነው ማለት ነው። ብዙ እህቴ እያልኩ ነው እንግዲህ ምታወራኝ አይደል እንዴ? ያው አይ ምን መሰለሽ፣ እኔ እንደዛ ብልሽም መቼም ያው መጀመሪያ ሰው እንደ እህት እንደ ወንድም ነው ነገሮችን እንትን የሚለው። ግን የእህትነቱ እኔ ማለት በውስጤ ያለው ነው ምን ልልሽ፣ እና ትንሽ በቃ ማለት እኔ ወደ ሌላ ነገር ተቀይሮብኛል እና ለዛም ነው እኔ አበባ የሰጠሁሽ ነበረውና እንግዲህ አሁን ደግሞ በእህትነት ነው እያልሽ ነው። እና እኔ በጣም አዝናለሁ። ለምን መሰለሽ እኔ ወዴት ወዴት ነው? ዛሬም ነገም እኔ አንቺን አጥቼ መኖር አልፈልግም። አይ በቃ ህይወት ከናጥፋ እንደፈለገውን ካልሽ እኔ ችግር የለብኝም። ግን እኔ አንቺን ማለት በዚህ ልክ አልነበረም ቡዜ። ለምንድን ነው የምታጨናንቀኝ? ራሴን አጠፋለሁ አንቺን ካጣው ምናምን ነገር እንዴ። ምን ማለት ነው ይሄ? ማለት ገብቶሃል አይደል? ለምን ለይ ይሁን አሁን እኔ መቼም እኔ እናንተ ብዙ አይነት ነገሮችን እንነጋገራለን። አዎ ተ አውርተናል ብዙ ነገሮችን እህትነትና በወንድምነት አሳልፈናል። ግን አንድም ቀን እኔ እናንተ ጓደኛ አለሽ ምናምን ብለህ ጠይቀኝ አታውቅም። ታውቃለህ እንዴ? ብዙ ታውቃለሁ። እኔ ደግሞ ጓደኛ ካላት በቃ ወደ እኔ አትጠጋም፣ ከኔ አጠገብ አትሆንም ነበር ብዬ በውስጤ ነው ያሰብኩት። እሱ እንግዲህ እንጃ እኔ ማለት ጓደኛ ያለው ሰው እኔ እንዴት ወደ እኔ ቀረበች የሚለው እኔ አሁን ማለት ለራሴ ጥያቄ ነው የሚሆነውና፣ እንጃ ማለት ካለን ቀረቤት አንጻር እኔ በቃ ብቻሽን እንደምትሆኚ ብቻሽን እንዳለሽ ነው እኔ ማለት የተረዳሁት ነው። አዎ ብቻዬንም ሆነ ያለሁት ግን ምንድነው አሁን ላይ እኔ በጣም መወደው ማከብረው ማፈቅረው ቡዜ፣ እኔ ፍቅረኛ አለኝ በእውነት ነው መደ አሁን ይወለ ከዚህ በፊት ስላልጠየከኝ ነው በዚህ መልኩ ፍቅረኛ ለሾ እንደዚህ ብለህ ስላልጠየቅከኝ ነው ይሄ ነገር የተፈጠረው። ግን ደግሞ እኔ ጥፋቱ አንተ ላይ ነው ያለው ብዬ ነው ማሰበው። ምክንያቱም ብትል ማለት ነው መጠየቅ ነበረብህ። እኔ አንተ ያቀረብኩ በቃ አላደለም ደስ ስላልከኝ ንጹሕ ልብህን አይቼ በጓደኝነት በቃ በኖርማል ጓደኝነት የምንም የፍቅር ፍላጎት ሳይኖረኝ በኖርማል ጓደኝነት ነው የቀረብኩ እንጂ እንደዚህ አይነት የፍቅር ሀሳብ ኖሮኝ አይደለም። እንደገና ደግሞ ራሴን አጠፋለሁ ምናምን ምናምን እያልክ እንድታጨናንቀኝ አልፈልግም። እስካሁን እራሱ ስጠፋን በጣም ተጨናንቄ ነበረ። ያው እርግጠኛ ስላልሆንኩ ነው ነገሮችን፣ ወይ ስራ አልተመቸ ይሆናል ምናምን ብዬ ስላሰብኩ ነው ዝም ያልኩት። በዚህ ላይ አንተም እየመጣ ሌላ ሰውም እየመጣ ነኝ የሚጨቀጭቅበት ኮንፈርት የሚነሳኝ ሳሚ ሌሎች ልጆች እየመጡ እኔን የሚጨቀጭቁበት ምክንያት አንዳችም ነገር የለም እኔ አንዳች ያጠፋሁት ነገር የለም ገብቶሃል እንዲህ ስልህ ግን በቃ እኔን እንትን አትበለኝ አታጨናንቀኝ ራሴን አጠፋለሁ እያልክ ምን ማለት ነው ራስ ማጥፋት ቀልድ ነው እንዴ እንዴ እስቲ አስብበት ለነገሮች በእውነት ነው የምልህ እንዴ የዛን ቀን ራሱ ማለት ነው እንድኖር ትፈልጊያለሽ አትፈልጊም ይሄን ብቻ እኔ ከአንቺ መልስ ነው የምጠብቀው። እንድኖር ትፈልጊያለሽ አትፈልጊም? በቃ አንቺ እምቢ ካልሽ ማለት ነው፣ አንቺ እምቢ ካልሽ በቃ እኔ ኖር ካልኖር ምን አገባኝ አይነት ነገር ነው። ስለዚህ እኔ እንድኖር ከፈለግሽ ደግሞ እኔ የጠየኩሽን ጥያቄ ተቀበይ። ኦኬ፣ ምን እንደምልሽ ነው። ምን ማለት ነው? ምን ማለት ነው? እኔ የጠየኩሽን ጥያቄ ተቀበይ፣ ከዛ እኖራለሁ። እንዴ ሲጀመር፣ እኔ ኦክስጅን ነኝ? ምን ማለት ነው? እኔ እኔ እኮ እኔ አይደለሁም እንድትኖር ማረገ ገብቷል። አሁን ምልህ ነገር አንደኛ መኖር ስላለብህና መኖር ስላለብህ ብቻ ነው የምትኖረው እንጂ እኔ ካንተ ጋር ስለኖርኩ ያንተ እድሜ ይቀጥላል ማለት አይደለም። ይሄ ስህተት ነው፣ ገብቷል። እኔ ካንተ ጋር በሆነ ራሱ ላትኖር ትችላለህ። እየተናገርክበት ያለው መንገድ ስህተት ነው። እትለኝን አልቀበልም። እኔ ራሴ የሆነ ሰው አለኝ እያልሽ ነው ማለት ነው። እውነት ነው። አዎ፣ በጣም ወደው ማፈቅረው ሰው አለኝ። እና እንዲህ ስል ደግሞ ያው አለ አይደል፣ በጣም እየተለበሸ ነው እያልኩ ያለሁት ልትረዳኝ ይገባል። ምን በቃ እኔ ከዚህ በላይ ጎድተሽዋል እየተባልኩ ነው። ደግሞ እንድጎዳ ስላልፈለግኩ ነው እንድትረዳኝ እኔ እፈልጋለሁ። እሺ፣ እንደዛ ከሆነ ማለት ነው ለምን ወደ እኔ ተጠጋሽ? እኔ ከእኔ ምን ፈልገሽ ነው ወደ እኔ የመጣሽው? አንቺ ጓደኛ እያለሽ እያወቅሽ እኔ ጋር መጠጋቱ ለምን አስፈልገ ነበር? ቦ ድጋሜ አይደለም ለመጉዳት ምን ማለት ነው? እኔ እኔ እውነቴን ነው። እንደዚህ አይነት አጉል የሆነ እንትን የምትላይ ነገር በጣም ይጀራ። በሸካይ ስንቴ ልንገር? ሲጀመር ማለት ነው አንተ ሌላ ነገሮች በቃ እህቴ አንድ እንዴ የሚል አንደበት እንዴት ይኖረሃል? አንተ እንደ ሌሎቹ እና ምንም ምን የሆነ ነገር ሳላደርግ የፍቅር ጥያቄ እንኳን ሳልጠይቅ ውዷ የኔ ቆንጆ ልበልሽ? መጀመሪያ ምንድነው የሚባለው? መጀመሪያማ የሚባለው ማለት ነው ልንገርህ። ንገሪን ካልክ እኔ አንተ የተሻለ እውቀት ከኔ ያለ ብዬ ነው ማስበው። ንገሪን ካልክ ማለት ነው በቃ ጓደኛ አለሽ ወይ መጀመሪያ ይባላል። ሲጀመር ማለት ነው። ሲጀመር መጀመሪያ ነገሮቹ ጓደኛ ጓደኛ አለሽ ወይ ገብቷላ ጓደኛለሽ ብለህ ሳትጠይቀኝ፣ እንዴት ነው በዚህ መልኩ የምትናገረኝ? ምንም አይነት ይኸውልህ፣ ገብቷል። እንዲህ ልትለኝ የምትችልበት አንድ ማንደበት ሊኖርህ ራሱ አይችልም ነበር። በእውነት ነው እያዘንኩ። ወይ ሳሚ እየመከረ ነው። ምንድነው? ማን ነው ሳሚ? ሳሚ ምን መናገበው አይደለም። እሱም እየተናገረ ያለው ነገር ሳሚ ነው። በኔና አንቺ መሀል የሚኖረው የምንኖረው እንኖር እኮ እኔና አንቺ ነን። ሴትዮ አትበለኝ! ሴትዮ አትበለኝ! አትበለኝ! ሴትዮ ከዚህ በኋላ ማለት ነው፣ እኔ የረገጥኩበት እንዳትርቅ። ለምን ገደል አገቢ አንቺን ገደል የምትለው እኔ ነው እንዴ? ሳሚ ጓደኛ እኔ ጋር ምን ምን ለምን መጣች እንዴ ሲጀመር ማለት ነው። ያለ አንተ አይደለም አንተ ዝም አንተ ሲጀመር ማለት ነው። ነገሮችን ታባብሳለ ምንም የምሰማን። አዎ አዎ፣ ሲጀመር እሱን ጠርተ ማለት ነው እኔ ማቅረብ አልነበረብም ነበር። በቃ ሰለኛ ነው ታዲያ። ብሶ ደግሞ ትቆጫለሽ እዚህ እንትን እያልሽ መጀመሪያ ለምን አልተናገርሽም ነው እኮ። ሌላ ሌላ ወሬ አያስፈልግም። በጣም እየረበሽ ከእኔ ያለው ምንም የረበሽ። ይሄንን ሰው አትግጁ በቃ ሌላ ነገር ማለት አይ ስለዚህ ትሰሚኛለሽ። ከዚህ በኋላ አልሰማህም። ሲጀመር መ መርቴን አለመስማት፣ መርቴ ጆሮ እኮ የራሴ ነው። አይ ጆሮ አይደለም